አይታችሁ ታል አህያ ላይ እግዚአብሔር ስም ትናርጉ ወሽ ወሽ የነጭ አክተር ፎቶ ይዘ በትልቁ አህያ ላይ ጭን አማራ እኮ አዋረድከው። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል ያለችው ግለሰብ በዚህ ሰዓት ብዙዎችን እያነጋገረ ትገኛለች። ከኢትዮጵያ ኑሮ በጣም አስር ጊዜ የነሱ እስር ቤት ይሻላል ባይ ዘዊ መርከብ ውስጥ ያለ ነው ግን አይመስልም። መርከብ ውስጥ ቤት ውስጥ ያለ ነው የሚመስለው። እና ቆይ እኔ የምላችሁ እስቲ ስሞት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 ማስራት የለም፣ ምን መተኛ ብቻ። ጠዋት የምንጠጣው ራሱ ወተት ነው። ወተቱን ሻይ ትንሽ ቀለቀል ያደርጉባት። ተሰምቶኝ ማቆ ሰላም እዛ ተሰማኝ። እዛ እስር ቤት መውጣትም አልፈለኩም። ምን እዛው እስር ቤት ቢያስቀምጡ ነገር። ይሄ ሀገርም መናቅ ነው። ይሄ ሀገርም መዳፈር ነው። ከኢትዮጵያ ኖሮ የዱባይ እስር ቤት ይሻላል። የዱባይ እስር ቤት እንዲ ምን ማለት ነው ምን ማለት ነው ያው ኢትዮጵያ ውስጥ በአመት ጠብቄ አንዴ ስጋ የምበላው ህማማት ነው ያልከኝ ሰውዬ ህመም ጀርባን ይበጥስ ህማማት የለም ኢየሱስ ብዙ ጊዜ አንዴ ነው የታመመው ህማማት የዛሬ ሁለት ሺህ ምናምን አመት ኢየሱስ ክርስቶስ የተባለ ሀያል አምላክ አንዴ ተሰቅሏል አንድ ህመሙን አሳልፏል። ሁል ጊዜ አይሰቀልም። ሁል ጊዜ ህመም የለውም። በአባቱ ቀኝ ተቀምጧል። ሂዝ ጋድ ነው፣ እግዚአብሔር ነው፣ ፈራጅ ነው። የኢየሱስ አንድ የነጭ አክተር ፎቶ ይዘ በትልቁ አህያ ላይ ጭና አማራ እኮ አዋረድክም። ኧረ አይታችሁታል? አህያ ላይ ኢየሱስን ትናርግም ወሽ ወሽ እኔ የለሁበትም። የኔ የለሁበትም። እኔ ከደሙ ንጹህ ነኝ። ከደሙ ንጹህ ነኝ። እኔ ምንም የለሁበትም። እኔ አይ ሞጣ በጣም ያዝናናኛል። ለዛ ነው በሞጣ በቃ ፈታ ስለምል ብቻ ነው እኔ ሞጣ ማዳምጠው። ምንድነው አልገባኝም። ምን አዲስ ሃይማኖት መጣ እንዴ? ክርስትና እንደዚህ ነው እንዴ? ሰይጣን እየተቀጠቀጠች ነው ብሎ ነው የሆነ ልጅ የላከልኝ። ኤሎሄስ ሰይጣን የተቀጠቀጠች ነው ነው እንበለው። ምን አስታወሰ ይመሰላችሁ? ሰላት ውስጥ እስተው ተጠጋግታችሁ ቆሙ ይባላላ። የዛኔ የአንድ ክርስቲያን አየና ለምንድን ነው ምናምን ብሎ ጠየቀ። ከዛ እንደዚህ እንደዚህ ነው ብሎ ተነገሩ። እንዴ ሰይጣን በስኪዱስ ምን ይሰራል ምናምን አላ። ይህን ይዞ በቃ በጣም ብዙ ማውራት ጀመረ። እና ይሄ ነገር አሁን ትዝ አለኝ። ምን ይሰራል አሁን ሰይጣን እዚህ ጋር ጋይስ ምን ይሰራል? መልሳችሁን በኮመንት ስር። ሁሱ ከባድ ችግር ውስጥ ገብቶ ሁሴን አህመድ ማስተማርህ ጥሩ ንጽጽር ላይ መስራትህ ጥሩ ሆኖ እያለ ሌላ በጣም ትልቅ ችግር አለብህ። አንተ በዚህ እድሜ ሰርተህ እስትን ማስተዳደር የምትችል ሆነህ ማን ይስተቷ አልባአተ ፈለ ተዘወጅ ፈይነው አገጡ ለልበሶሪ ወአህሰኑ ለልፈርጅ ለምን ድነው የማታገባው? ሴት ሙስሊሞችን በጣም እየተፈታተንካቸው ነው። ለአንተስ ምን ተሰማህ? ሴቶች በተደጋጋሚ አግባን እባክህ እያሉ ሲጠይቁህ እንደ አንደኛው ወንድማችን 13377 ሴት አባ ብሎኛል እንዲያለው አንተ ደግሞ 14477 ሴት እትዳር ጠይቆኛል ብለህ አልጀዚራ ላይ ልታዘግብ ነው። አላህን ፍራ። ከማስተማርህ የበለጠ ከጎን ትልቅ ፈተና እንደተጋረጠብህ አላወቅም። አግባና ሚስትህን አሳያቸው ይረፉልህ። ወይም የማግባቱ ፍላጎቱ ከሌለህ ከካሜራ ጀርባ ሁነህ አስተምር። ሁላችንም ይሄ ካሜራ ቅጣት መሆኑ መሆኑን እያወቅን ገብተንበታል አላህ ይመልሰን ወደ ኸይሩ መንገድ ስለዚህ የበለጥ ደግሞ ያንተ ከፋ እንደዚህ ሴቶችን የምታማልል ከሆነ ና ስሜት ላይ የምትጥላቸው ከሆነ ምኑን አስተማርካቸው አግባ ለምንድን ነው ደው ወይንስ ከጥቂት ጊዜ በኋላ ገዳም ልትገባ ነው ረሱሉ ሰለላሁ አለይሂ ወሰለም የእነዚህን ሰዎች መጽሐፍ አታንብቡ ያሉት ለካ እውነት ነው መጽሐፍ ቅዱስን በጣም ሸመደድከውና እፈራልሃለሁ እንዲህ የምሩኑ እንዲ ሰውዬው የምሩኑ እንደዚህ ያወራ ያለው እንዲህ ማበረታታት እያለብን እኛ እዚህ ጋር መተን ስለዚህ ነቅ ተው ግን

በቅ የተፈለገው ይሄ ነው አርጃሉ። ቀዋሙን አለ ኒሳ። ስንቶቻችን ነው እንደዚህ የምናደርገው? ስንቶቻችን ክብር ክብር፣ ግዴታ ነው። እየተማማርን እየተማማርን ከሌሎችም ቢሆን እውቀት፣ ከየትም ቢሆን መማማር አለብን። ከአይሁድም ይምጣ ከየትም ይምጣ እውቀት መማር አለባችሁ፣ መማር አለባችሁ። በነገራችን ላይ ከ ሀምሳ ፐርሰንት በላይ የሚሆኑ አምሌዎች እንደሚፋቱ ታውቃላችሁ። ግን እንደ ኢትዮጵያ ዘንድሮ አንድ ሺህ ከተጋባ ከ ሀምሳ በላዩ ይፋታሉ ይባላል። የዚህ ችግር ስላለ ነው በቃ የዚህ ችግር ስላለ ነው። ወንዶች ጋርም ከባድ ችግር አለ፣ ሴቶች ጋርም አለ። ችግር የለም ሳይሆን አለ ችግር። እና ችግሮቻችንን በጋራ እንፍታ። ወደ ጸባ እንውሰዱ። ብዙዎቻችን የምንሰራው ስህተት ነው እና ሼር ይደረግ። አንድ ሰው መስለም ፈልጎ ወደ እስልምና ለመቀላቀል በሚጠይቀን ሰዓት አይ እከሌ ጋር ስለም፣ እከሌ መስጊድ ግባና ስለም ምናምን እላለን የሚባል ነገር የለም። አንድ ሰው በዛ ሰዓት ሳታሰልሙት ቢሞት ተጠያቂ ናቸው። በቃ አንስፖትችን ያገኛቸዋትን አጋጣሚ ማለት ነው ወዳ ወደ ማስለም መጠቀም ነው ያለብን ትልቅ ነገር አይደለም። ገባቸው። እኛ ልንመሰክር የተሰጠንን ቃል ሰው እንዲመሰክር ማድረግ ነው። አሽሃዱ አን ላ ኢላሀ ኢላላህ ወአሽሃዱ አን ሙሐመዳን አብዱሁ ወረሱሉሁ አን ኢሳ አብዱላህ ወረሱሉሁ እያለን ሌሎችንም ነብዮች የአላህ ባሪያና መልእክተኛ መሆናቸውን መመስከር ነው። ከአላህ በቀር በእውነት የሚመለክ አምላክ የለም እንዲሁም ደግሞ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ ነብይና ባሪያ ናቸው። ኢሳም የአላህ ነብይና ባሪያ ነው። ኢብራሂምም እንዲህ ያልን ብቻ እኚህን የምስክርነት ካረቶች እንዲደግሙ ማድረግ ነው። ብዙዎቻችን እንፈራለን ምናምን ወከለ ያስል መከለ ምናምን ለነ እከለ ማን የፈቀደላቸው ገብቷቸዋል። ስለዚህ እድሎቻቸውን አናስበላ። እንደዚህ አይነት እድል አጋጥሞት ዝም ብሎ ያለፈ ሰው አለ እንዴ? መተዋችሁ ራሱ ከባድ የሆነ ሪስክ ነው እንዴ? እንዴት አንድ ምግብ ተሰርቶ ተቀምሞ መጥቶልክ፣ እንዴት አንተ መብላት ያቅተሃል? ሌላ ሰው እንዲያጎርስ ለምን ትፈልጋለህ? እንደው ሌላ ሰው ራሱ አያጎርስም እኮ መጀመሪያ ለራሱ ነው የሚበለው። እንዴት ሀው። በጣም የእናንተም ጥያቄ ይሄ ነው። ገኔም ጥያቄ ይሄ ነው በመሰረታዊ ነገሩ። ባይ ዘ ዌይ መርከብ ውስጥ ነው ያለ ነው፣ ግን አይመስልም መርከብ ውስጥ ቤት ውስጥ ያለ ነው የሚመስለው። እና ከላይ እንግዲህ ፕሮግራማችን ተዘጋጅተዋል። በጣም ያምራል ምናምን ነገር የተለየ ፕሮግራም ላይ አዘጋጀ ነው የኔ ማናማበት መርከብ ውስጥ ናቸው። ጥቁር ሞር ስለሚያምር ማለት ነው። እና ጥቁር ደስ ይላል በጣም። ምናልባት ካያችሁት ፎቶ ሹት አብዛኛው ጥቁር እየበዛው ነበረ። ልክ እንደዚህ ለየት ይላል። አሁን ሴት ስንለብስ ወንድ ላይ ደግሞ ጥቁር ሲለብስ ሞር ያምራል ማለት ነው። እና ፕሮግራሙ የተዘጋጀው ከላይ ነው። እኛ መርከብ ውስጥ ሆነን ልብስ መቀየር ስላለብን ማለት ነው። መዳንሻ ኢሳቅ እንከብካቤ ነው። ዛሬ ቀኑ የቀለው እዚህ ነው ነው ተመሳሳይ ሀገር ነው ግን የምንኖረው። የምሬ ነው የምላችሁ ውጭ ሀገር ሄዶ እንዲመርከብ ተከራይቶ ምን የሚባለው ግን ተመሳሳይ ሀገር ነው የምንኖረው ረላሽ ግን በጣም ደስ ይላል። የምሬት ነው ምላችሁ በጣም ደስ ይላል። ሰርጋችሁ እንደዚህ እንትን ብሎ አእምሮበት ግን ሌላ ነገር ውስጥ እንዳገቡ በጣም ደስ ይላል። ፕራንክ እንዳይሆን ብዬ ነው። ትምህርት ሚኒስቴር ግን ከእኛ ጋር ችግሩ ምንድን ነው? ሰምታችኋል? የዘንድሮ ኢንትራንስ አሁንም ማለት ነው በአረፋ ውስጥ እንዲፈተኑ ሊያደርጉ ነው። ሀው እንዴት ነው? በአመት አመት እንደዚህ አይነት ችግሮች የሚፈጥሩት ለምን? ዋይ ይሄኮ ተማሪዎችን የማስወደቅ አንዱ ስትራቴጂ ነው። ብቻ በዚህን ያህል ደረጃ እኛ እንጠመዳለን ብዬ አላሰብኩም ነበር። የትምህርት ሚኒስትር እጅግ በጣም በተደጋጋሚ ከሙስሊም ተማሪዎች ጋር እየገባ ያለው ሰጣገባ አሁንም ቀጥሏል። እስከ መጨረሻው፣ ኮፒሊንግ፣ ሼር፣ ፖስት እያደረጋችሁ ተከታተሉኝ። በፕሮፌሰር ብርሃኑ ነጋ የሚመራው የኢትዮጵያ ትምህርት ሚኒስትር በመጪው አረፋ ቀን ተማሪዎች ለፈተና እንዲቀመጡ አዘዋል። በተደጋጋሚ ከሙስሊም ተማሪዎች ጋር አላስፈላጊ ሰጣገባ ውስጥ እየገባ ያለው ይሄ ተቋም ብዙ ጊዜ በጁማ ቀን ለፈተና እንዲቀመጡ ይደረጋል። በበዓልም ቀን በተደጋጋሚ ይሄ ነገር ተስተውሏል። ሂጃባችሁንም አውልቁ የተባሉ እስካሁን ወደ ትምህርት ገበታቸው ያልተመለሱ ብዙ ተማሪዎች አሉ። በተደጋጋሚም ሰላታችሁን አሰግዱም፣ ሂጃባችሁን አውልቁ፣ ኒቃብ አድርጎ መግባት አይቻልም እየተባለ ተደጋጋሚ ለሙስሊም ተማሪዎች ያለውን ጥላቻ አሳይቷል። አሁንም ይሄንን ነው የደገመው። ባለፈው በፓርላማ ላይ በተደጋጋሚ እየተነሱ ያሉ አጀንዳዎች ቋሚ መፍትሄ እንዲሰጣቸው እንፈልጋለን ተብሎ ለተነሳው ጥያቄ በቂ መልስ ሳይሰጠው ስብሰባው ተጠናቋል። ሙስሊም የሆናችሁ በሙሉ ከዚህ ድርጊታቸው እንዲቆጠቡ ይህን ቪዲዮ በደንብ ኮፒሊንግ ሼሪ ፖስት እያደረግን ሁላችንም ቋሚ መፍትሄ እንደምንፈልግ አሁንም ቆይ በሳምንት ሳምንት ነው እንደኛ የምናለቅሰው በሳምንት ሳምንት ነው ተነስተን ተነስተን እንጮሆ። እንዴት ነው ትክክለኛ የሆነ ውሳኔ አንዴ ማናገኘው? ወይ አይሆንም በሉ በቃ ንገሩ። ለምን እንጨዋለን እኛ አመ በአመት አመት። በቃ አይሆንም ካላችሁን ቁርጣጭርን አውቀን የሆነ ነገር መላ ንፈልጋለ። እንደዛ ካልሆነ በስተቀር እንጂ አሁንም እንዲ እንዲ ይሄ ኩየ ምር ማዘናጋት ነው። በእንደዚህ ከቀጠለን ደግሞ የማሸነፍ እድላችን እጅግ በጣም ዝቅተኛ ነው። እንደው ትምህርት ላይ ይሄን ያለን ሲባ እዚህ አይነት ጫናዎች ደሞ እኛ ላይ በከበዱ ቁጥር ያለን ኢነርጂ እየተሟጠጠ ነው የሚሄደው። ሚያሳዝን ዜና ሰምታችኋል። እጅግ በጣም ልብ የሚነካ ዜና፣ በጣም ልቤን የሰበረው ዜና። እስቲን ዜና ስሙ። ችግር አይኑ ይጥፋ። ሰው ወዶ አይደለም፣ እንግዲህ ከቤት የሚወጣው በጣም ተገዶ ነው። ከባድ ችግር ሲኖርበት ነው። አማራጭ ሲያጣ ነው። የቤተሰቦቹን ችግር ሲያይ ነው። እነዚህ አይነት ችግሮች ተደማምሮ ነው እንግዲህ ከሀገር የሚያስወጡ ነው። አንዳንዶች ደግሞ ውጭ ሀገር ወጥቶ ላይፍ ስታይላቸውን ሲያሳዩ በጣም አሪፍ የሆነ ኑሮ የሚኖሩ ይመስሏቸዋል። እዛ ቁጭ ብሎ የሚለቁትን ቪዲዮ ከዚህ የሚያይ ሰው ደግሞ በቃ በጣም ነው የሚወሰወሰው በዛ ነገር። ያ ነገርም አንዱ ፕሬጀር ሆኗል ለዚህ ነዋሪ። እባካችሁ ከዚህ የምትሄዱ ሰዎች በጣም ብዙ ነገር አስቡ። ከዚህ ስትወጡ በጣም ብዙ መሰናክሎች አሉ። አሁን እንግዲህ አስቡት ከጅቡቲ ወደ የመን ስትጓዝ የነበረው መርከብ መቶ ሰማኒያ ሰው ጭና እየሄደች ያለች መርከብ ተገልብጣ መቶ ሰማኒያውም ሰው የት እንደገቡ አይታወቁ። ይሄ ነገር ቢያንስ ሳምንት ሊሆነው ነበር፣ ዛሬ ገና ነው ሬሳቸው ተገኝቶ የተነገረው። ከዚህ የምትወጡ ሰዎች እንደዚህ አይነት ነገሮችን በደንብ ማስተዋል፣ ማየት፣ መስማት አለባችሁ። የምትሄዱት የባዳ ሀገር ነው፣ የምትሄዱት የራሳቸው ሀገር አይደለም። ህይወትን መስዋዕትነት ላይ ያስቀምጠ ነው። ህይወትን ሪስክ ላይ ያስቀምጠ ነው። ከዚህ የምትወጣው እጅግ በጣም ከባድ ነው አውቃለሁ። እዚህ ያለው ህይወት በጣም ከባድ እንደሆነ አውቃለሁ። ግን እስቲ የሆነ ለማ ያልፋል ብለን እስቲ እናስብ። ነገሮችን በቃ ትንሽ ረጋ ብለን ቆመን እናስብ። ከዚህ ስንወጣ በጣም ብዙ ነገሮች እንደሚያጋጥሙ ነው እናስብ። ይገባኛል። በጣም ችግር ውስጥ እኮ ልንሆን እንችላለን። ሰው ወዶ አይደለም ሀገሩ ግን እስቲ ቢያንስ ቢያንስ ስለ መረጋጋት ሞክር። ብዙ ነገሮችም ከብዙ አንግል እንያ ከቻለን ደግሞ በህግ መስመር እኒድ ከቻለን ደግሞ በቃ በህገ ወጥጥተን በህግ እኒድ። ያን ነገር ደግሞ ማድረግ ካልቻለን በቃ እንቀመጠ። የምሬን ነው ምላችሁ እዚሁ በቃ ተደፋፍተን እንኑር። እዚሁ አብረን ተቀማምለን እንኑር ይሻለናል። የምር እንደዚህ ከማለቅ እዚሁ ተቀማምለን እንኑር ፕሊስ። ይሄንን ቪዲዮና አውዲዮ የምሰሙ ሰዎች ካላችሁ ፕሊዝ፣ ፕሊዝ፣ ፕሊዝ ተጠንቀቁላችኋሉ። ለዛሬ ያዝንላቸው ፕሮግራም ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወረህመቱላሂ ወበረካቱ።